ሮዛ ለጊዜውም ቢሆን የተሳካላት ይመስላል። ሉሊትን ከቤት እንድትወጣ አስደርጋለች። ባንቴሮ እኔም መውደቂያዬ ልፈልግ፣ እኔም ነገ ወጪ ነኝ፣ እናም አሁኑኑ እናንተ ከማስወጣታችሁ በፊት እራሴ በወጣ ይሻለኛል ብሎ ዴቨን ጠይቆታል። ሮዛ በበኩሏ ከዚህ በኋላ ምስጢር የሚያወጣው ባንቴሮ ነው እናም ብገለው የሚጠየቀው ዴቭ ነው። ምክንያቱም ዴቭ ከአንድ ሁለት ጊዜ ተኩሶበታል፣ ሊገለው ሞክረዋል። ስለዚህ እኔ ሚስጥሬ ተዳፍኖ እንዲኖር ባንቴሮን ገድዬ ዴቭን ተጠያቂ ማድረግ እችላለሁ ብላለች። ሰላም ጤና ስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጥታችሁ እያልኩኝ ትንሿ ድራማ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። በባለፈው ክፍል የሉሊት እናት አቶ ዴቭ ጋር ደውሎ ምን አይነት ሰው እንደሆነ በዚህ ልክ አስበውት እንደማያውቁ እንዴት እንደዚህ ሊያደርጊት እንደቻለ እናም ለሉሊት ካላሰበ እንዴት ለሚስቱ ሊያስብ እንዳልቻለ የሚረዳቸው አዝነህልና ሰብአዊነት ተሰምቶ መስሎ የነበረ አንተ ግን ፍላጎተ ሌላ ነገር ስለሆነ ነው ብለው የእሱን መልስ ሳይጠብቁ ባለጌነ እናም በአስቸኳይ ልጄን ላክልኝ ካልሆነ ግን መጥቼ ተኩሼ እደፋሃለሁ ብለው ተናግረውት ነበርና ዴቭ በጣም ተናዶ ምክንያቱም ሉሊት እንደ ታናሽ እህቱ እናም እንደ ቤተሰቡ ከቤተሰቡ እንደ አንዷ እንደ ዋና አይቷት ብዙ ነገር ሲያደርግላት ከስደት ሲመልሳት እናም ጠፍታ ሳይተኛ ሲያደርሰዋል ለመፈላለግ ዋጋ ከፍሎ እናም እዛም ስትዳር ኃላፊነቱ ወስዶ ቤቱን አኖሯት፣ ከሚስቱ ጋር ተጣልቶላት፣ በእሷ ምክንያት ነበረና ያ ሁሉ እናትዮ በዜሮ አባስተውታል ማለት ነው። እናም ችግሩ እንዴት ነው ነገሩ የተፈጠረው እንዴት ነው የወሬው ምንጭ እስከማን ነው እንዴትስ እንደዛ ሊሆን ቻለ ብለው እውነታውን ሳያረጋግጡ እንግዲህ ዴቭ ጋር ደርሷል ማለት ነው። ወደ ሁለተኛው አካል ዴቭን ጋ ሲደርስ በተረጋጋ መልኩ እውነታውን ለማጣራት ሳይሆን ቀጥታ ዴቭን የማጥቃት እና የመሳደብ ነገር ነው እናትዮ ላይ የተፈጠረው። ዴቭም ደግሞ ይህ ነገር እንዴት ተፈጠረ ማንስ ነው ያወራው ብሎ ሳይጠይቅ ቀጥታ ባላደረኩት ነገር እኔ አንድን ቀን በእንደዚ አይነት መልኩ አስቤያት አላቅም ሴትነቷን ሳይሆን እኔ ጭንቅላቷን የማሰብና የመስራት ፍላጎቷን አይቼ ስረዳት ነበረ። እናም እሷ እንዴት እንደዛ ታስባለች ብሎ እየሮጠ ቤቱን በመግባት ልብሶቿን ሰብስቦ እሷ ከቤት አባሯታል ማለት ነው። እንግዲህ እሷ በተደጋጋሚ ወንድሜ፣ እኔ የምንማቀው ነገር የለም ወንድሜ፣ ምን እና እኔ አይደለሁም ብትለው ሊሰማት አልፈለግምም አልቻለም። ዝም በይ ወንድሜ፣ አትበይኝ ብሎ ከቤቱ አስወጥቷታል ማለት ነው። እሷም የተፈጠረውን ነገር ሳይገባትና ሳትረዳ እናትሽ ጋር እናትሽ ብቻ ብሏት ስለነበረ እናቷ ጋር ደውላ ቼክ ስታደርግ እንዴት እንደዚህ አይነት ነገር ሲፈጠር አትነግሪኝም? እናም ለምንድን ነው ዝም ያልሹ እኔ እኮ ከዚህ ልገላግልሽ ብዬ ነው እንጂ ብለው ሲያወራት እሷ ስለምንድን ነው ብላ ስልክ ጆሮቸው ላይ ዘግታ ተረጋግተው እሷም ተረጋግታ ድጋሚ በትክክል ካላወራሽኝ ስልኩን እዘጋዋለሁ ድምፄንም ድጋሚ አሰሚውም አታገኙም ብላ እናትየውን እንዲረጋጉ አድርጋ ስለ ሁኔታ ስትጠይቅ የዴቭ ባለቤት እንደነገረቻቸው እናም ደግሞ እንደዚህ አይነት ችግር ሲገጥማት እንዴት ለምን አታወሪኝም? ለምን አትነግሪኝም? የፈለገ ነገር ቢሆን እኮ እናትሽ ነኝ ብሎ ሲሏት እሷም ከዚህ በፊት ያደረገቻትን ነገር ሁላ ሰብ ነግራቸው እሱ ምንም ያደረገው ነገር የለም፣ በእንደዛ አይነት መልኩም አስቦኝም አልሞኝም አያቅም፣ የእሷ ውሸት ነው። እንዴት እንደዛ ሳታረጋግጂ እሱ ጋር ደውለሽ በዛ መልኩ ታወሪያለሽ? ብላ ተናግራቸዋለች ማለት ነው። ግን ውሃ ከፈሰሰ በኋላ አይታፈስም ነው የሚባለው። ዴብም ልክ ወታ ከተመለሰ እሱ ሲመለስ ባንቴሮ ዱላ በዱላ እየታገለ ከግቢ ሊወጣ ሲል ደርሶበታል ማለት ነው። ወዴት ነው የምትሄደው? ትወድቃለህ ብሎ ሲለው እኔ መውደቂያዬ ላፈላልግ፣ ዛሬ ላይ እሷ አውጥታችሁ ጥላችኋታል። አንተ ችግሩ ምንድን ነው? ምንስ ተፈጠረ ብላ ቼክ ሳታደርግ ነው እሷን ያስወጣኸው። ስለዚህ ነገ እኔ ተረኛ ነኝ። እናንተ ከማስወጣታችሁ በፊት እራሴ ወጥቼ መውደቂያ ልፈለግ ብሎ ሲለው አንተ እሷን አታቃትም ብሎ ሲለው፣ ባንቴሮም አይ እቺ እርግም ነፍሷን አላወቃችሁትም፣ የእሷን ንጽህና አላወቃችሁትም ብሎ ሲል፣ ዴብም ከዚህ በፊት እኮ ለባርነት ልሸጣት ነበረ እናም ብሎ ሲለው፣ ባንቴሮ ያኔ አልፏል፣ ዛሬ ላይ ግን አንተን ተማምና ከነ ሙሽራ ቀሚሷ እናቷን ትታ አንተን ብላ ማንም የምታውቀው በሌለበት ቦታ አንተን ብላ ነበረ የመጣችሁ። እሷን እንኳን አንዴ እንኳን አስበህ አልማርካትም። እኔ ተኩሼብሃለሁ ብዙ ነገር አድርጌሃለሁ። እኔን እንኳን ይቅር ብለኸኛል፣ እሷ ግን ይቅር ልትላት አልቻልክም። አልተኮሰችብህም፣ ልትገልህም አልሞከረችም። እና እሷን ይቅር ያላልክ ሰው ግን እኔ ይቅር ትለኛለህ ብዬ አላስብም። ስለዚህ ልሂድ ብሎ ሲለው ቆይ ነገሮችን ቁጭ ብዬ አስቤ ላስብበት ብሎ እንግዲህ እሱን አባብሎ አስገብቶታል ማለት ነው ሄዋን ነገሩ የተረዳች ይመስላል ምክንያቱም ሉሊት እንደ ሱ አይነት ሀሳብ እንደሌላት አስተዋይ ልጅ እንደሆነች ለዴቭም ለሄዋንም ለባንቴሮም ቢሆን አመለካከቷ አንድ እንደሆነ እና እሷም በወንድነት ሳይሆን በወንድምነት እንደምትፈልገው ታውቃለች እና ሮዛ ገብታ ይህ ነገር የአንቺ እጅ አለበት ወይ እንዴት እንደዚህ ታደርጊያለሽ እኔ ሳቅሽ ትምህርት ቤት እያለን እኮ በጣም አስተዋይ ጎበዝ ለማንም ማትበገሪ እናም ደግሞ ጠንካራ ሰው ሆነሻል፣ አሁን ሆነሽ ነበርሽ። አሁን ግን ምን ሆነሽ ነው እንደዚህ ፈሪ የሆንሹ? ሁሉም ነገር ላይ ትደነግጫለሽ፣ ሁሉም ነገር ላይ ትፈሪያለሽ። ምን ሆነሽ ነው ፈሪ የሆንሹ? ብላ ስትላት እኔ ለምንድ ነው የምፈራው? አልደነግጥም፣ አልፈራም። እና እሷን የማባረርም ከእሷ ጋር የማውራትም ፍላጎቱ የለኝም፣ ምክንያቱም ደረጃችን አይመጣጠንም። ሌብል የሚባል ነገር አለ ብላ እንግዲህ ሸፋፍናለች ማለት ነው። ሔዋን ግን ነገሮች ሁላ የተረዳች ይመስላል። እናም ዴቭጋ ሄዳም ብትወድህ ብታፈቅርህ፣ አንተ በወንድነት ብትፈልግህ ምንድነው ችግሩ? አንተ አስተዋይ ጎበዝ ብልህ ሰው ነህ። እናም እሷ ደግሞ ሴት ናት እና ብታስብ ምንድን ነው ችግሩ? የችግሩን መፍትሄ መፈለግ ትተህ እንዴት እሷን ማባረር እንደ አማራጭ ትወስዳለህ። ይሄ እኮ ያንተ ባህሪ አይደለም ብላ ስትለው እሱም አይ እኔ በእንደዚያ አይነት መልኩ አስቤያት አላውቅም ብሎ ሲላት፣ አንተ ላታስብ ትችላለህ። እሷ ግን አሰበች እና ሰው ናት። ምንድን ነው የተሳሳታችሁ ብላ ስትለው እንግዲህ እሱም ጸጽቶት እንግዲህ ሊፈልጓት ወጥቷል ማለት ነው። ባንቴሮም እንግዲህ በጣም ተበሳሽቷል ምክንያቱም ነገሩ ማን እንደጠነሰሰው የነገሩ ጠንሳሽ ማን እንደሆነ ያውቃል እና ሮዛም ስትመጣ እንግዲህ እኔ ከዚህ በኋላ ምንም ማውቀው ምንም ምፈራው ነገር የለም። የማውቀው ሁላ ለዴብ እናገራለሁ። አንቺ አላርፍ ብለሻል። እንግዲህ ሰው አንዴ ስህተት ይሰራል፣ ከስህተቱ ደግሞ ለመታረም ይሞክራል። አንቺ ግን ለመታረም የምትሞክሪ ሰው አይደለሽም። በተደጋጋሚ የተለያየ ስህተት ትሰሪያለሽ ሰውን ሰው ለማጥፋትና ለመግደል ሰውን ለማዳፈን ነው የምትሞክሪ። እናም እናገራለሁ ሚስጥራችን፣ እያንዳንዱ ነገር ተናግሬ ሕሊናዬን ማጽዳት ፈልጋለሁ ብሎ ሲላት እሷም አይ አንተ እሱን ከተናገርክ እድሜ ልክ ሽባ ሆነ ትኖራለ ብላ ልታስፈራራው ስትሞክል እኔ ህሊናዬ ቆስሎ በሽተኛ ከመሆን እድሜ ልክ ሽባ በሆነ መርጣለሁ። አሁን ስለምኑም አልፈራም ብሎ ሲል አደንግታ ገብተ ቁጭ ብለን እንነጋገር፣ እንደሱ ማድረግ አትችልም ብላ አስገብተዋለች ማለት ነው። እንግዲህ ዴብና ሔዋንም ፈልገው ፈልገው አቷታል። እሷ መሄጃ ጠፍተዋት የት ነው የምትሄደው? ምክንያቱም የምታውቀው ሰው የለም እሱ ብላ ነበረ የመጣችው በስተት እንግዲህ ከቤቱ ከወንድሟ ተለያይታለች እና የምትሄድበት ጠፍቷት ቀኑም እየመሸ ነበረ። እነሱን ፈልገው ፈልገው አቷት ቆመው እንግዲህ የሚሆነውን ነገር እየጠበቁ ነበረ። ሮዛም ባንቴሮን ቤት አስገብታው ልትገለው ብርቱካን በቆረጠበት ቢላዋ ልትገለው ስትል ነው እንግዲህ ድራማው ያለቀው። ግን ዴቭና ሄዋን ልብስ ደርበው ለመውጣት እየተነጋገሩ ነበረና፣ እንግዲህ ይደርሱባታል ብዬ አስባለሁ። ቀጣዩን ክፍል አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ተመኘው፣ ባባይ